ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ። እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት እጋብዛለሁ። መልካም ቆይታ። ፋቴ ለሳርዳር ደውሎ ዶኖሽ በጸና እንደታመመችና ና በህይወትና በሞት መካከል እንዳለች ከዚህ በተጨማሪ እናቷን ያማት የነበረው በመጨረሻም ለሞት ሄዳ ተመሳሳይ ህመም የእናቷ ህመም ዶንሽን እንዳመማት ፋቲ ያስረደዋል። ራሱን መቆጣጠር እየከበደው በመጨረሻ ሳር ዳር እንባውን በጉንጭ ላይ ይፈሳል። በሌላ በኩል እስከ ዛሬ ድረስ ለብዙ ዓመታት ሳይሰለች ሳርዳር የጻፈላት ደብዳቤ አያቷ ደብቃ አባት የነበሩትን እያንዳንዱን ደብዳቤዎች እያነበበች ብቻዋንም ሆና ዶኑሽ እያለቀሰች ነው። ለመጨረሻ ጊዜ የጻፈላት ሳርዳር ደብዳቤ እንዲህ የሚላል ይኸውልሽ፣ ዶኑሽ ይህ የመጨረሻ ደብዳቤ ነው። በጣም ብዙ ጊዜ ጽፌልሻለሁ፣ ልኬልሻለሁ፣ እየደረሰሽ ነገር ግን አንቺ በፍጹም ምንም አይነት ምላሽ አልሰጠሽኝም። አንድ ደብዳቤ እንኳን አልጻፍሽልኝም። እንዴት አንድ ደብዳቤ እንኳን አጽፌልኝም? ለአንቺ ያለኝን ተስፋ በሙሉ አጥቻለሁ። ዶኑሽ ተስፋ ቆርጫለሁ፣ ባንቺ ጠፍተሻል። በቃ ከኔ ርቀሻል። ከአንቺ ተነጥሎ መኖር ምን ማለት እንደሆነ መማር ይኖርብኛል። ያለ አንቺ መኖር እንዴት እንደሆነ ማወቅ አለብኝ። ስለ አንቺ ሳላስብ መዋልና ማደር እንዴት እንደሆነ መማር አለብኝ። ከዚህ ውጭ ሌላ ምርጫ የለኝም። ዶኖሽ ምንም አይነት ምርጫ አልተውሽልኝም። አንድ ደብዳቤ ለኔ መጻፍ ከብዶሻል። እኔ በፍጹም እንደዚህ አይገባኝም ነበረ የእኔ ትንሿ ወፍ እንደዚህ ልቸገኝብኝ አይገባም ነበር የሚለውን ካነበበች በኋላ ዶኑሽ በጣም ታለቅሳለች። ለማንኛውም ደስ እንዳለሽ ብረሪ ትንሿ ወፍ፣ ደስ እንዳለሽ ብረሪ። በሌላ በኩል ወደ ዶኑሽ ጋር ለመድረስ ካርታልና እንዲሁም ደግሞ ቱርካንም እየሄዱ ነው። ቱርካን ትናገራለች፣ ምንድን ነው እሺ? አሁን የሚሻለው ምንድን ነው የሚሻለው? ተረጋጊ ቱርካን፣ መረጋጋት አለብሽ። አሁንም ቢሆን ጊዜ አለ። በዚህ መሀል ለካርታል ይደወልለታል። ስልኩንም አንስቶ ይናገራል፣ ፊጋን፣ እያዳመጥኩሽ ነው። በጣም ጥሩ፣ ችግር የለውም ችግር የለውም። መንገድ ላይ ነኝ፣ ቁጥሩን ላኪልኝ ካወራሁት በኋላ መልሼ እነግርሻለሁ ምላሹ ብሎ ተናግሮ ስልኩን ይዘጋል ምን አለችህ ዶክተር አገኘች እንግሊዝ ነው የሚኖረው ፕሮፌሰሩ ምን እያልክ ነው ካርታል የውጭ ሀገር ዜጋ ነው ማለት ነው እንደዛ አይደለም እንደዛ አይደለም ኦመር ፋሮክ ይባላል እና ጥሩ የሆነ ሙያ ያለው እንደዚህ አይነት ህመሞችን እህትሽ ላይ ያለውን ህመም መሳይ በማጥናት ላይ ነው መድሃኒቱን ለማግኘት ፈጣሪ በረደው በእውነት ፈጣሪ በረደው መድሃኒቱን ባገኘ እያለችም ቱርካን ትናገራለች ይኸው ላከችልኝ የዶክተሩን ቁጥሩ ልካለኛለች። ፊጋን ነገር ግን እኮ ይኸውልህ ካርታል እንደዚህ አይነት ውድ የሆኑ ሰዎች ጋር ቀጠሮ መያዝ በጣም ከባድ ነው የሚሆነው። ፊጋን መንገር አለባት በጣም አስቸኳይ እንደሆነ። በመጨረሻም ካርታል ስልክ መደወል ይጀምራል። ሄሎ፣ ሄሎ፣ ሰላም አልኮይ ካርታል እባላለሁ። አንድ አስቸኳይ የሆነ ነገር ገጥሞ የነበር የደወልኩት። ዶክተሩም ይናገራል። በጣም ጥሩ አውቄያለሁ፣ አውቄያለሁ። ከዚህ ቀደም ተነግሮኛል። እያዳመጥኩ ነው፣ ተናገር። እያዳመጥኩ ነው አቶ ካርታል ዶክተር፣ በጣም ቢዚ እንደሆንክ በደንብ አድርጎ ይገባኛል። ነገር ግን እኛ ጋር ያለችው ልጅ በጣም ከፍተኛ የሆነ ድንጋጤ ውስጥ አስገብታናለች። አስቸኳይ የሆነ ሕክምና ያስፈልጋታል። ምናልባት እንደው ጠባብ ጊዜን አመቻችተህ ብትመለከታት ምርመራ ብታደረግላት። ትክክልን የተናገርከው ካርታል፣ ነገር ግን አሁን ቱርክ አይደለሁም ያለሁት ወደዛ ለመምጣት አልችልም። በጣም ብዙ ስራ አለብኝ አሁን እዚህ። ከዚህ በተጨማሪ መከታተል ያለብኝ ህመምተኞችም አሉኝ እዚህ ሀገር። ይገባኛል፣ ይገባኛል ዶክተር። ካልሆነ ታዲያ ለምን ወደ አንተ አንመጣም? እኛ ወደ አንተ ጋር ብንመጣስ ልጅቷን ይዘናት። አንድ ጊዜ ጠብቀኝ አቶ ካርታል። ይኸውልህ ካርታል፣ ከሁለት ወር በኋላ ብቻ ነው ሰው ማግኘት የምችለው። ዶክተር ዶክተር፣ ሁለት ወር እኮ ማለት በጣም ረጅም ጊዜ። ምናልባት የምታውቀው ሌላ ዶክተር ይኖር ይሆን ቱርክ ውስጥ? የምትነግረን ነገር ካለ አቶ ካርታል በጣም ጥሩ በቃ ቱርክ ውስጥ ይህንን ህክምና ማካሄድ የሚችል ሰው መንከባከብ የሚችል ሰው ካለ አረጋግጬ እደውልልሃለሁ በመጨረሻም ስልኩ ከተዘጋ በኋላ ተስፋ እየቆረጽ ቱርካን ትናገራለች ቀድሜ እኮ ነግሬ ነበር ካርታል ዶክተሮች በጣም ቢዚ ናቸው እነሱን ቀጥሮ እንደዚህ አይነት ጉዳይን ጊዜ ሰጥተው እንዲሰሩ ማድረግ በጣም ከባድ ነው ይሁልሽን ይውድ ዶንሽ እኮ ተቋቋመዋለች ይህን በሽታ ከዚህ በተጨማሪ የምታውቀው ደግሞ ዶክተር አለ አይደለም እንዴ በሌላ በኩል ሩቺያን ብቻዋን ቁጭ ብላ እያወራች ነው። ናስሪን ናስሪን፣ በእውነት አትጨነቂ፣ ስለ ልጆችሽ አታስቢ። እያንዳንዱን የተበታተነውን ዘርሽን በሙሉ በአንድ ላይ እንዲኖሩ እንዲሰበሰቡ አደርጋለሁ። በጣም እርግጠኛ ሆኜ ነው ምነግርሽ ናስሪን። ሶስቱ ልጆችሽ እህትማማቾቹ በድጋሚ በአንድ ጣራ ስር ይቀመጣሉ። እርስ በእርሳቸው ይተቃቀፋሉ፣ ይዋደዳሉ። ይሄን አደረግልሻለሁ አንድ ላይ ይሆናሉ ልጆችሽ። ቃል እገባልሻለሁ፣ በእውነት ቃል እገባለሁ፣ ልጆችሽም በድጋሚ አሰባሰባቸዋለሁ እያለ ላይ እያወራች ባለበት ሶመርም ቤት ይደርሳል። እማዬ ምንድን ነው እሱ? ሶመር ልሄድ ነው አላልክም ነበር? እንዲህ ወደ ድሆኑሽ ጋር አልሄድክም ማለት ነው? ምንም ማድረግ አልችልም እማዬ፣ ቱርካን ተናገረች ብቻ የሚሄድ ነው የምፈልገው አለች። በጣም እኮ የምትገርም እኮ ነች ቱርካን ማለት ተመለከትክልኝ? አሁንም ቢሆን ይሄ ድርቅናና ልኋ በፍጹም አልተዋትም ማለት ነው አይደለም? እየታወቀ ነው እማዬ። ነገር ግን አንድ ነገር ልጠይቅሽ ነበረ። ምንድን ነው እሱ ልጅ ጠይቀኝ። በቱርካን ህይወት ውስጥ ሌላ ሰው ይኖራል ብለሽ ታስቢያለሽ? ምን ማለት ነው ደግሞ? ይሄ ምን አይነት ሀሳብ ነው? ምንድን ነው የምታውረው? ይኸው እንግዲህ ሁላችንም እንደምናውቀው ማየ፣ ቱርካን ማለት ብቿን ነበረች ልጇን እያሳደገች አምስት አመት ሆኗታል፣ ከኔ ጋር ከተለያየች። ይኸውልህ እኔ ምንም የማውቀው ነገር የለም በእሷ ህይወት ውስጥ ሌላ ሰው አለ ብዬ አላስብም። ቢኖር ደግሞ ይሰማ ነበረ እንሰማ ነበር። ነገር ግን አልገባኝም ልጅ እንዴት እንደዚህ ልጠይቀኝ ቻልክ? ምን ብታስብ ነው? ምን መሰለሽ ማየ፣ ዛሬ እያየው ነበረ ካርታ አለ ቱርካንም በጣም እየተንከባከባት ነበረ ለእሷ ጥብቅናም እየቆመ ነበረ ማለት አንድ ሰው እንደ ወንድም ከሚያደርገው በላይ እና ግራ አጋባኝ ሁኔታቸው ስመለከተው ትንሽ ግራ ያጋባል ትንሽም አበሳጭቶኛል ልጄ እንደዛ የሚባል ነገር አይኖርም እንዴ ካርታል እኮ የአንተ ጓደኛ እኮ ነው። እንዴት እንደዚህ ያደርጋል ብለ ታስባለ? ይ ልጅ አዳምጠኝ። እንደዚህ አይነት ነገር ይፈጠራል፣ እየቀና ስለሆነ ነው። ይሄ ደግሞ ተፈጥሮ አይ ነው። ይህንን ባህሪ መቼም ቢሆን ልተው አልቻልክም፣ አልተቀየርክም። ከዚህ ቀደም ታውቃለ። እማዬ እማዬ፣ ያለፈው ነገር እኮ አልፏል። ምንድን ነው ታዲያ ያስጨንቀ? ካርታል የተለየ ነገር ያደረገው ነገር አለ? ይ ልጅ ተጣልተን ነበረ፣ ልንደባደብ ነበር። እያልኩሽ እኮ ነው ማዬ፣ በእሷ ምክንያት በድጋሚ ተጣላሁ እያልከኝ ባልሆነ። እኔ የሄድኩት ልክ እንደምታውቂው በተፈጠረው ነገር ዶን እህቷ ስለታመመች ያንን መረጃ ለመናገር ነበረ። እና ደግሞ ቱርካን ምስኪኗ ማልቀስ ጀመረች፣ እንደሰማች እራሷን መቆጣጠር አቃታት። በዚህ መሀል እኔና እሷ ብቻ ነበርንበት ክፍል ውስጥ ቢሮዋ ውስጥ ካርታ ልመጣ። እናም ካርታ ሊያስበው እሷን የሚያበሳጭ ነገር የሚያናድድ ነገር እንዳደረግኩ ነበረ እና ኮሌታ እና ኮሌታዬን ይዞ ሊደበድበኝ ነበር። ከዛ ምን እንዳለ ታውቂያለሽ? እየኔ ወደ ቱርካን አላት ደግፋት ለማቀፍ ሞከረ። እንደዚህ አይነት ነገሮች ማየ እና የዝም ብሎ ነገር ነው ማየ። እኔ ምለው ማየ ለምን ለአይላ አልደውልላትም? በካርታልና በካርታል እንዲሁም ደግሞ በቱርካን መካከል ያለውን ነገር እንድታጣራ ለምን አልነግርያትም? በእርግጠኝነት እሷ ታውቃለች፣ በመካከላቸው የተፈጠረ ነገር ካለ ካርታልና ቱርካን። እያልክ ያለው እንደዛ ነው። አሁን ማየ ማረጋገጥ እፈልጋለሁ። በመጨረሻም ሩችያን ለአይላም ትደውልላታለች። እናት ሩችያን አይላ ምን እያደረግሽ ነው? ደህና ነሽ ወይ? ይህን ያለሽው እናት ሩቺያን፣ እንዳትናደጅብኝ። ትናንትና ማታ ይውልሽ አስታውሸሽ ነበረ እርፋንና፣ እንደውም ደሞ እኔ እያወራን ነበር እና መተንም ልንጎብኛችሁ ፈልገን ነበር። ምን አለበት ታዲያ ለምን ነጋመጡም ጠዋት ሻይ ቡና ማለት እኮ እንችላለን። አይላ፣ ራስሽ ቤት ውስጥ ራስሽ ሰርተሽ ታጠጭናለሽ። ጠዋት ቀደም ብለሽ ነው በቃ። እያለችም ከቱርካን ጋር ያለውን ነገር ለማጣራት ሩቺያን ትሞክራለች። እና እንዴት ነው ቱርካን ብቻዋን ሄደችው? ከማን ጋር ነው ሄደችው? እባክሽ እኔ ምን አውቃለሁ እናት ሩቺያን፣ እኔ አላውቅም። እምበይ በቃ ችግር የለው። ለማንኛውም ነገ ስመጭ እናወራለን። አይላ በሌላ በኩል ካርታልና እንዲሁም ደግሞ ቱርካንም ዶኑሽ ትኖርበታለች የተባለው የገጠር ከተማ አያቷ ቤት ደርሰው በሩንም ያንኳኳሉ። በሩ እንደተንቋኳ በሩንም ለመክፈት ዶኑሽ ትነሳለች። በሩ እንደተከፈተ ዶኑሽና እና እንዲሁም ደግሞ ቱርካን አይን ላይን ይተያያሉ። ዶኑሽም ትደነግጣለች። ግራ እየተጋባች ዶኑሽ እህቴ ዶኑሽ ብላ ተናግራ ዶኑሽን ልታቅፋት ወደፊት ስትራመድ ወደ ውስጥ እንዳትገባ ዶንሽም ኩስትር እያለች እህቷን ታስጠነቅቃታለች። አዎ ማመን አልነበረብኝም፣ ሩጂያንን ማመን አልነበረብኝም። እሷ ነች አይደል የነገረችሽ? ተሳስቻለሁ በእውነት፣ ብላ ተናዳ ወደ ውስጥ ዶንሽም ትገባለች። ውጭ እንደቆመች ካርታልም ይናገራል። ቱርካን ምንም ችግር የለውም። እንደዚህ አይነት ነገር ይፈጠራል። ቱርካን አንቺ መናደድ መበሳጨት የለብሽም። ወደ ውስጥ እንግባ በቃ ወደ እህትሽ ጋር እንግባና ቁጭ ብለሽ ታናገሪያታለሽ። እየተረበሸች በመጨረሻ በረጅሙ ተንፍሳ ቱርካን ወደ ውስጥ ትገባለች። ዓይን ላይን እየተያዩ ትናገራለች። ዶኑሽ ለፈጣሪ ብለሽ እባክሽን በእኔ አትናደጅ በእኔ ይኸውልሽ ምንም ነገር አይፈጠርም። ዶኑሽ ለአባዬ እንዲሁም ደግሞ ሌላ ሰው ለማንም አልተናገረችም፣ እናት ሩቺያን። ነገር ግን እኮ ይሄ ነገር መታወቅ አለበት፣ አንደኛችን ቢያንስ ማወቅ ነበረብን። ስለዚህ ለእኔ ነገረችኝ። ስለዚህ ነገረችሽ አይደለ? ለአንቺ ነገረችሽ። ቱርካን በመጨረሻ መየሮጥሽ መጣሽ። ነግሬሽ ነበር አይደለም? ደውዬልሽ ነበር አይደለም? እንደ ቱርካን በፍጹም እንዳመጪ፣ እህቴ እንዳመጪ ብዬሽ ነበረ። ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ንገረኝ። ካርታልም ሁለቱ ሲጨቃጨቁ እያየ ዝም ይላል። ይኸውልሽ ተመልከች ዶኑሽ፣ እንደዚህ እኮ መሆን የለብንም። እኔና አንቺ ይኸውልሽ፣ እህቴ እኔና አንቺ ረጅም አመት ሆኖናል ከተለያየ ሶስታችንም ተለያይተናል። አምስት ዓመት አልፎናል። ለመጨረሻ ጊዜ መናገር ያለብንን ሁላችንም ተናግረናል። ዶኑሽ እኛ እኮ እህትማማቾች ነን አይደለም እንዴ ዶኑሽ? አብረን ነበር ያደግነው፣ አብረን አልቅሰናል፣ አብረን ተደስተናል፣ አብረን ተጫውተናል፣ አይደለም እንዴ ዶኑሽ እያለች ቱርካንም በዋገረር ይላል። ሁላችንም ስተሰርተን በመጨረሻ እንደዛ ክፉ ነገር ተነጋግረን ለአምስት ዓመት ተለያይተናል። አሁን ግን እርስ በእርሳችን መደጋገፍ ይኖርብናል ዶኑሽ። አንደኛችን ለአንደኛችን እናስፈልጋለን። እባክሽ እባክሽ ዶኑሽ ፍቀጅልኝ፣ ልቀፍሽ እባክሽ ይኸውልሽ ቱርካን በፍጹም አታስፈልግኝም። አንቺ እኔ ማንኛችሁም አታስፈልጎኝም። ለእኔ ግን ታስፈልግኛለሽ ዶኑሽ እያለችም በመጨረሻ ቱርካንም ታለቅሳለች። እህቶቼ ታስፈልጉኛላችሁ። አዎ ታስፈልግኛለሽ ዶኑሽ እጅሽማ ያዝ እፈልጋለሁ። እኔ እኮ ቃል ገብቻለሁ። እናታችን ከመሞቷ በፊት ቃል ገብቻለሁ። እህቶቼን እጠብቃለሁ ብዬ ቃል ገብቻለሁ እያለችም ታለቅሳለች። በመጨረሻም የዶኑሽን እጅ ጥርቅም አድርጋ ቱርካንም ትይዘዋለች። አንድ ላይ መሆን አለብን። አንድ ላይ ሆነን ሁሉን ነገር መዋጋት አለብን። አንድ ላይ መኖር አለብን። ሕክምናሽንም ትቀጥያለሽ እህቴ፣ አብረን እንዋገዋለን ይህን ይህንን ህመም ብቻሽ እንደዚህ አትቋቋሚ፣ አብረን እንሆናለን እያለ ስትናገራት በመጨረሻ ዶኖሽ የቱርካንን እጅ ምንጭቅ አድርጋ ታላቅቃለች። ምንም ነገር አያስፈልገኝም ብዬ እነግርሻለሁ። ከዚህ በተጨማሪ እዚህም ቢሆን ሆስፒታል አለ፣ እዚሁ እታከማለሁ። ምንም ነገር አያስፈልገኝም እርዳታ፣ የእናንተ እርዳታ። አሁን አታስጨንቂኝ ቤት የለቀሽ ልጆች። ዶኖሽ፣ የማይረባ ነገር አትናገሪ እባክሽ። ህመምሽ እኮ ቀላል አይደለም፣ ትልቅ የሆነ ክትትል ያስፈልገዋል፣ ደህና ሆስፒታል ያስፈልገዋል። ከዚህ በተጨማሪ ደግሞ ካርታል እየመጣን እንዳለን ደውሏል። ታዋቂ የሆነ ዶክተር አለ፣ እሱ ህክምናሽን ያስጀምርልሻል። እባክሽ እህቴ፣ እሺ በኝ በቃ እህቴ፣ እንሂድ፣ ይዤሽ ልሂድ፣ እባክሽ ታናሽ፣ እባክሽ ለፈጣሪ ብለሽ እንሂድ። ከእኛ ጋር ትወኛለሽ። ከዚህ በተጨማሪ ደግሞ ልጄም ቢሆን አድጋለች፣ እሷንም ታገኛታለች። ዳፍኒ፣ ዳፍኒ እኮ አድጋለች። እሷን ማየት አፈልግም ልጅ እኮ አክስት ያስፈልጋታል በእውነት ካየሻት በጣም ነው የምትወጃት ዶኑሽ ወደ ትምህርት ቤት ራሱ ገብታለች አክስቷን በጣም ናፍቃለች በመጨረሻም ዶኑሽ የምትናገራለች እህቴ እኔ በፍፁም ምንም ነገር ብትናገሪ ከዚህ አልሄድም ከብዙ አመት በኋላ ተመልሶ እዛው በኖርኩበት ቦታ ለመኖር በጣም ይከብደኛል ምንድ ነው እያልሽ ያለሹ ዶኑሽ ምን እያልሽን ያለሹ ለምንድነው ነው የሚከብድሽ ዶኑሽ ለምንድ ነው የማትሄጂው አንቺ እኮ ያደግሽበት የተማርሽበት ቦታ እኮ ነው ሁሉ ነገርሽ እኮ ያለው እዛ ነው ለምንድነው ነው የማትሄጂው እነዛ ሳጠራዎችሽ ሳይክልሽ ስትጫወችባቸው የነበሩት ተጓሮ የነበረው አትክልት ያንቺ እኮ የበፊት ጊዜሽ ነው ዶኑሽ። ሁላችንም እኮ አንድ ላይ ሆነን ስንጫወት ያደግንበት ሀገር ነው። ደስተኛ የነበርንበት ጊዜ እኮ ነው። እንዴት ያንን ተረሻለሽ? ዶኖሽ ለምንድን ነው የከበደሽ መመለስ? ለምን ከበደሽ? እህቴ እህቴ፣ እውነቱን ልንገርሽ ሁሉንም ነገር ከእናቴ ጋር አንድ ላይ አድርጌ ቀብሬዋለሁ። ምንም ነገር የለኝም። እዛ አሁን ያለሁበት ቦታ ብቻ ነው መኖሪያዬ፣ ይሄ ብቻ ነው። እኔ የማንም ሽምገላ ሆነ የማንም እርዳታ በፍጹም አያስፈልገኝም። የማንም ለቅሶና እንባም አያስፈልገኝም፣ አልፈልግም። እኔ ምንም ነገር አልፈልግም ስቅስቅ እያለች እያለቀሰች። በመጨረሻም ካርታል ወደ ቱርካን ጋር ቀረብ እያለ ቱርካን፣ እንሂድ በቃ። ወደ ውጭ ወጣ እንበል። ወደ ውጭም ከወጡ በኋላ ዶኑሽም ቁጭ ብላ ታዝናለች። ቱርካንም በመጨረሻ በር ላይ በረንዳው ላይ ቁጭ ብለው ከካርታል ጋር ያዝናሉ በመስኮት አሻግራ እየተመለከተች ዶንሽም ታዝናለች ቱርካን ትናገራለች ታውቃለህ ካርታል ተስፋ የሚባል ነገር አጣው በቃ ምንም አይነት ተስፋ አጣው በእርግጠኝነትም ማየ ታዝንብኛለች ሰማይ ቤት ሆና ማየ እያዘነች ነው ይሰማኛል ምክንያቱም እኔ እህቶች መጠበቅ አልቻልኩም ዶንሽን እየሳሳች ነበር የምትመለከታት ማየ ሁል ጊዜም ትንከባከባት ነበር ምክንያቱም ዶንሽ በፊት ጀምሮ ያማት ነበረ እና ልክ ከሁለታችን ለይታ ነበር የምታሳድጋት። ልክ እንደ ቆሰለች እርግብ ነች ትል ነበረ። እኔ ደግሞ ያችን እርግብ መጠበቅ አልቻልኩ። በሌላ በኩል ሩቺያን በተቀመጠችበት ስልክም ይደወላል። ስልኩንም አንስታ ሄሎ ትላለች። ድምጿን እንደሰማች ሩቺያን ደስ እያላት ሄሎ ዶኑሽ እያለች ባለበትም ሶመር ይደርሳል። እናት ሩቺያን እያለችም ዶኑሽ ትናገራለች። አምኘሽ ነበረ ይሄን ሚስጥር ለማንም አልናገርም፣ ስትይ አመኘሽ ነበር። ቃል ሰተሽ ነበረ፣ ቃል ገብተሽ ነበር። ልጅ ምን ላርግ ታዲያ? የምን ቃል ልስጥሽ? ቆይ ታዲያ ምን ላርግ ብለሽ ነው? ዶንሽ ህመም እኮ ነው ታመሽ እኮ ነው። ምን ላድርግ ታዲያ? ለቱርካን ብቻ ነው የተናገርኩት። አባትሽ ደግሞ አልሰማም። ይኸውልሽ፣ አዳምጭኝ፣ እናት ሩቺያን አዳምጭኝ። ከዚህ በኋላ ለማንም እንዳትናገር ይሄንን ነገር፣ ይሄን ሚስጥር ለማንም እንዳትናገር። የኔ መታመም ማንም ሰው እንዲሰማ አልፈልግም፣ ብላ ተናዳ፣ በመጨረሻ ሩቺያን ጆሮ ላይም ዶንሽ ስልኩን ትዘጋዋለች። ይኸውልሽ፣ ልጄ ዶንሽ፣ አዳምጭኝ። ሄሎ ሄሎ ሶመር ተመለከትክ? በፍጹም አይሰሙም። የእነ ቱርካን ቤተሰብ ይኸውልህ፣ የመስማት ችግር አለባቸው። አንድ ሰውን መስማት አይፈልጉም፣ ከትንሽ እስከ ትልቅ። በእውነት እልሀለሁ ሶመር፣ እንደዚህ እያደረጉት ለምን እንደሆን ታውቃለህ? እንደሚያደርጉት ለምን እንደሆን ታውቃለህ? አዎ ሩቺያን ጨርቋን ጥላ እንድታብድ ነው። ለዛ ነው አይደለም? ልጅ ምን ተፈጠረ ማይ? በመጨረሻም እንግዲህ ትንሿን እህቷን ልዕልቷን ቱርካን መልሳ ማምጣት አልቻለችም። አይደለም ማይ፣ የሆነው ሆኖ ይኸውልህ ሶመር፣ ምን ልናደርግ ነው አሁን? ምንድን ነው የምናደርገው? ንገረኝ እኔ መፍትሄ አላጣምም። አየ ምን ማድረግ እንዳለብኝ ያውቃሉ። ለማንኛውም ኬራዝን አንቺ ከትምህርት ቤት አምጪልኝ፣ እኔ ሄዳለሁ። በመጨረሻም ተስፋ ቆርጣ ቱርካን ከካርታል ጋር ሆነው ጉዟቸውንም መመለስ ይጀምራሉ። በዚህ መሀል ለቱርካን ስልክ ይደወላል። የደወለውም አባቷ ነበረ። እያዳመጥኩ ነው አባዬ። ልጄ በጣም ተጨነቅኩ፣ በጣም አሰብኩ። ምን አደረግሽ? ንገሪኝ እባክሽ። ዶንሽ አልመጣም ብላለች አባዬ እሷን ማሳ ምን አልቻልኩም። እንግዲህ ምንም ማድረግ አልቻልኩም። ምን ማለት ነው ልጄ፣ ምን ማለት ነው ይሄ? እንዴት ነው አላሳመንኳትም ማለት? እንዴት ጥለሽ አትመጫለሽ? ጥለሽ መጣሽ? ይኸውልሽ፣ አዳምጪኝ፣ አዳምጭኝ፣ ዶኑሽ ወደዚህ መምጣት አለባት። ከእኔ ጎን ሆና መታከም አለባት። የግዴታ ነው መገኘት አለባት እዚህ። እንዴ በሽታው እኮ ቀላል አይደለም፣ ይገላታል እያልኩሽ ነው። እንዴት ጥለሽ አትመጫለሽ የታመመችውን እህትሽን? አባዬ፣ እኔ እኮ የምችለውን ሁሉ አድርጌ ነው እንደዚህ ያልኩ። ለመንኳት፣ እያለቀስኩ ለመንኳት፣ ነገር ግን በፍጹም ልሰማኝ አልቻለችም። ምን ላድርግ አባዬ አልመጣም አለችኝ። አልሄድም አለችኝ። አባይ ከዚህ ውጭ ሌላ ምንም የተናገረችው ነገር የለም። በእውነት ላለሁ የምችለውን ሁሉ አድርግ ያለሁ አባይ። ይህም ብቻ ነው ማድረግ ምችው። ንገሪኝ ልጄ፣ ንገሪኝ። ይህም ብቻ ነው ወይ ማድረግ ምችው? እንዴት አሳምነሻት አትመጭም? እንዴት ይዘሻት አትመጭም? እበሯ ላይም ቢሆን የውልሽ መተኛት ነበረብሽ። እበር እንደዋ ላይ እንኳን ተኝተሽ ቢሆን ይዘሻ መምጣት ነበረብሽ። እንዲቆይ አባይ ምን እያልክን ያለው? አስገድጅ ይዣት መምጣት አለብኝ? ምን ላድርግን? ቆይ ማድረግ ያለብሽን ሁሉ አድርገሽ ማምጣት ነበረብሽ። ጎትተሽም ቢሆን ማምጣት ነበረብሽ እያለ ተናዶ ስልኩንም ይዘጋባታል። ማመን አልነበረብኝም ሲጀ ጀምር ማመን አለብኝ። ሲጀምራው ራሴን ይዣት መምጣት ያለብኝ አዎ፣ ልጅን ይዤ መምጣት አለብኝ እያለ ሲናደድም ኦዛርም ይናገራል። አቶ ሳዲክ እባክ ተረጋጋ። በዚህ ሁኔታ ውስጥ ሆና ልጅቷ ላይ ጫና ካደረስክባት ጉዳዩን የባሰ ታበላሸዋለህ። አንተ መረጋጋት አለብህ አቶ ሳዲክ። ምንም አይነት ትዕግስት የለኝም። ከዚህ በኋላ አልረጋጋም። ጊዜ የለም። ልጅ ታመልጠኛለች። ታማብኛለች። አቶ ሳዲክ ጠብቀኝ፣ ባክ ሳዲክ በሌላ በኩል ስራ ቦታ ፋቲም ደሪያን ያገኛታል። እጇን ሚያዝ ያደረገ ደሪያ እባክሽ አናግሪኝ። ምንም የማናግርህ ነገር የለም። አጎትሽ እኮ ነኝ። አጎቴ ብትሆንም አላናግርህም። ማንም ሰው ማናገር አልፈልግም። ልሽ ወሳኝ የሆነ ነገር አለ። የሆነ ጉዳይ ማማከርሻለ። እኔ በዚህ ሰዓት ከባሌ ውጪ፣ ከሙስጠፋ ውጪ ማንም ሰው የለኝም። ዘር የሚባል የለኝም። ልጄ ከዚህ ውጪ ማንም ሰው የለም። ስለሌላ ሰው መጨነቅ ማሰብም አልፈልግም። በተለይ ደግሞ ስለእናንተ በቅጣችሁኛል። ማንኛችሁም አታስፈልጉኝም። በእውነት እንዴት ትልቅ ነገር ተናገርሽ! እባክሽ ብራቮ በጣም ጎበዝ፣ በእውነት በጣም ነው የምታሳፍሪው። ታሳፍሪያለሽ እያለምን በውቅርር ይላል። አሁን እሱን ተወው፣ ምንም ነገር መስማት አልፈልግም። ስራ ማስተናገድ ነው አይደለም? ስለዚህ ልክ በመጣሁበት መሰረት አስተናግድኝ። ሄድና ውሃ ይዘ ሌና እንደም መጠጣ ትፈልጋለሁ። ቀዝቃዛ ውሃ ነው ደግሞ የምታመጣው። ራስሽ መውሰድ ትችያለሽ። አላመጣም፣ ወይዘሪት ደሪያ ሂጅና ራስሽ ጠጭ ብሎ ተናግሮ ጥሏትም ይሄዳል። ወደ ውስጥም ከገባች በኋላ ደሪያም ስልኳን አንስታ ትደውላለች። ሙስጠፋ ምን እያደረክን ያለው የትምህርት ቤቱን ክፍያ ከፍለሃል የልጃችን አንዳንድ ነገሮችን ለማስተካከል እየሞከርኩ ነው። ይኸውልሽ ደሪያ፣ አልከፈልኩም እከፍላለሁ። አውቅ ነበረ እንደማይሆን አውቅ ነበረ፣ አንተ እንደማትከፍል ሄደ አውቅ ነበር። ይኸውልሽ ደሪያ በእውነት እነግሬሻለሁ፣ አታጨናንቂም ብዬሻለሁ፣ መጨነቅ አልፈልግም ብሎ ተናዶ ስልኩንም ይዘጋባታል። እየተጨነቀች ደሪያ በረጅሙ ትተነፍሳለች። ሊባስ ብሎ ሙስጠፋ ከደሪያ ጋር ያሰረው የጋብቻ ቀለበት ያወርቀዋል። በሌላ በኩል ሶመር ዶኑሽ ወዳለችበት የገጠር ከተማ ደርሶ ከያቷ ጋርም እቤት ይደርሳል። ግባ ልጄ ግባ፣ አረፍ በል። እስኪ ዶኑሽን እስኪ ልመልከታተኝ፣ አንተ አረፍ ብለህ ጠብቀን። ዶኑሽ ዶኑሽ፣ ልጄ። እታውቃለህ ልጄ በእኔ ተበሳይታለ። ትንሽ ተጋጭተናል። ለዛ ነው ዝም ያለችው፣ ስጠራት ዝም ያለችው። እናቴ፣ ካላስቸገርኩ፣ እኔ ሂጄ ባአውራተስ ክፍሏ ሂጄ ላናግራት። በቃ በጣም ጥሩ በጣም ጥሩ ልጄ ግን እርግጠኛ ነኝ በአንተም ትበሳጭብሃለች ትናደድብሃለች ያኛው ክፍል ነው የእሷ ክፍል ግባና እናገራት ነገር ግን ይኸውልህ ይኸውልህ ልጄ ልቧ ተሰብሯል ይህች ይህች ምስኪን ልጅ እባክህን ለማረጋጋትና ተስፋ ለመስጠት ደስተኛ ለማድረግ ሞክር ባክ ስትናገር አይኔ እያያት እየቀለጠችብኝ ወይ ይህች ምስኪን ልጅ የልጄ ብቸኛ ምትክ ነች እና ምን ያልቻልኩም በቃ እየተጨነኩ ነው ልጄን ከአመታት በፊት ቀብሬ ያለሁ ደሞች እንዳታመልጥኝ እንዳታመልጠኝ ባክ ምንድን ነው ማድረግ የምችለው እኔ ምን ማድረግ እችላለሁ የልጄ ምትክ ደግሞ አሁን ካጣሁ በፍጹም መቋቋም አልችልም የኔ ልጅ እባክህ የምታደርገውን ሁሉ አደርግልኝ፣ እባክህ አልችልም። እኔ አልችልም፣ እኔም አብሬ ነው የምሞተው። ይችን ታጠዋት አብሬ ነው የምሞተው። በፍጹም አይሆንም። እናታችን ይረጋጉ፣ በፍጹም እንደዚህ አይሆንም። በእኔ ይተማመኑብኝ፣ ምንም አትሆንም። ዶኑሽ እናሳክማታለን፣ ትድናለች። በእውነት ይሄ ቃሌ ነው፣ አሳክማታለሁ። በእውነት ልጄ ተባረክ፣ ተባረክ ልጄ። በልሄድ በልሄድና እናግራት። በሯንም ሶመር የዶኑሹን በሬ አንኳኳል። ከፈታ አድርጎ ማይን ላይን ይታያሉ። ሰርፕራይዝ ሰርፕራይዝ! ዶኑሽ፣ አቶ ሶመር ወንድም ሶመር፣ እርስ በርስም ይተካከፋሉ። ዶኑሽም ለመጀመሪያ ጊዜ በጣም ደስ ይላታል። ታውቂያለሽ? ግን የእህቴ ባልብቲን ደስ ይለኛል። ለማንኛውም ስንቶ ምን ልታረግ መተነ ወደዚህ? ለምንድን ነው ግን ያልደወልሽልኝ ሽልኝ? በእውነት ተቀይሜሻለሁ ዶኑሽ። እንዴት አትደውይልኝም? ሀገር አገር ውስጥ እኮ አልነበርክም። ሌላ አገር ስለሄድክ እንዴት አድርጌ ልደውልልህ? ነገር ግን በቅርብ ደግሞ ነግራኛለች አክስቴሮች፣ ያን ነግራኝ ነበረ፣ ተመልሶ መጥቷል ሶመር ብላይ ነበር። እና ታዲያ አሁን ተያዘሽ ስታጭበረብሪ። ተመሳሳይ ስልክ ነው ያለኝ። ለምንድን ያልደወልሽው? በይ ሌላው እንኳ ቢቀር ምን አለበት፣ ወንድሜ ሶመር ደውልልኝ ብለሽ ሜሴጅ እንኳ በልኪ እደውልልሽ አልነበረም ወይ ዶኑሽ? ትክክል ነው የተናገርከው ነገር። ግን አንተና በይተዩ በይተዩ ስቀልድ ነው። ለማንኛውም ተመልሻለሁ ወደ ሀገር። እርስ በርሳችን እንገናኛለን፣ ከዚህ በኋላ እንደዋወላለን። አሁን ከመንገድ የመጣኸው የሆነ ነገር ልስራለህ፣ ምግብ ልስራለህ፣ ሾርባ ነገር እንኳ ልስራለህ፣ ቡና ወይም ደግሞ ሻይ። ዶኑሽ ዶኑሽ፣ አራበኝም፣ እኔ በፍጹም አራበኝ። ቡናም አልፈልግም፣ ሻይም አልፈልግም። እኔና አንቺ ውጭ ብለ እንድናወራ ብቻ ነው ምፈልገው። አረፍ ቤ እንደተቀመጡም ዶንሽም ትናገራለች። ይኸውልህ እዚህ የመጣኸው ስለዛ ጉዳይ ልታወራኝ ከሆነ ትክክል ነው የተናገርሽ። ዶንሽ ስለዛ ጉዳይ ላወራ ነው የመጣሁት። ምን ታመጫለች ታዲያ? የምታመጭው ነገር አለ? አፌን ይዤ ከዚህ ቤት እንደወጣ ወይም ደግሞ ታባርድኛለሽ? ምን ታመጫለች? ንገሪ። ይኸውልህ ወንድሜ ሶመር እኔ በፍጹም መመለስ አልፈልግም ወደዛ ሀገር በድጋሚ። ይህን ነገር ደግሞ አስረግጬ ለእህቴ ነግሬያታለሁ። ለምንድነው ማሰሙ እኔ አልሰማም። በተፈጥሮ ይኸውልሽ ትንሽ አስቸጋሪ ሰው ነኝ። መስማት የሚባል ነገር አላውቅም። ማዘዝ ብቻ ነው የምችለው። ሰው ማዘዝ እችላለሁ። ትእዛዝ ካዘዝኩ ደግሞ ያንን መፈጸም ግዴታ ነው። ገባሽ? ምን አለበት ለፈጣሪ ብለሽ ዶኑሽ ወንድምሽን ብታዳምጩ ምን ችግር አለው? ከእህትሽ ጋር አወራሽ አላወራሽ እኔ ያገባኝም ስለሱ አደለም ጉዳዩ። እኔ ግን ወንድምሽ ነኝ። የምናገረውን ነገር መስማት አለብሽ። ታላቅ ወንድምሽ ነኝ። ይኸውልህ ወንድሜ ሶመር፣ ይኸውልህ ቀጠሮ አለኝ አሁን ከዶክተር ጋር እዚሁ ሕክምና ይንቀጥላሉ። እኔ ማንንም አልፈልግም። ይኸውልህ እኔ ሰው ያስፈልግሻል ወይም ደግሞ የእኛ እገዛ ያስፈልግሻል አላልኩም ዶኑሽ። አንቺ እኮ አድገሻል። በራስሽ ወደ ሆስፒታል መሄድ ሕክምና መከታተል እንዴት ያቅትሻል? ትልቅ ልጅ እኮ ነሽ አንቺ። ምን ችግር አለው? ራስሽ ሕክምናሽን ትከታተያለሽ። እንደዛ ከሆነ ለምንድነው ታዲያ የምትከራከሩኝ? ከዚህ ካልሄድሽ ለምን ትሉኝ አላችሁ? ይኸውልህ አዳምጠኝ ሶመር፣ ምን አይነት ነገር እንዳጋጠመኝ እዛ ሀገር ውስጥ ታውቃለህ አይደለም እንዲ። ከዛ ሀገርም ምን ሆኜ እንደወጣው ታውቃላችሁ ሁላችሁም። ይኸውልሽ አዳምጪ ዶኑሽ፣ እዛ ሀገር ውስጥ ይኸውልሽ መልካምና ጥሩ ነገር እንዲሁም ደግሞ መጥፎ ነገርም ሁላችንም ብንሆን አጋጥሞን ነበረ። ያንን ህይወት ኑሮ ነዋል እኔ ሲያሳለፍኩትን ነገር አታውቂም፣ ነገርኝ አታውቂም ወይ። ነገር ግን ተመልሼ እመጥቻለሁ፣ እዛው አደግኩበት አገር ተመልሻለሁ። አንቺም ብትሆኚ እዛ ስትመለሺ ተስፋ የሌለሽ ወይም ደግሞ በጣም ኩራተኛ ማጥቶኝ ይገባሻል አይደል? እንደውም ደስ ይልሻል። የዚህ ቤተሰብ አባል ስለሆንኩ በጣም እድለኛ ነኝ፣ ደስተኛ ነኝ። ታያለሽ ያለፈው ትዝታዬን በድጋሚ መኖር እችላለሁ እያለሽ አካባቢሽን በድጋሚ ማድነቅ ትጀምሪያለሽ። ያሳለፍሽበትን ቦታ እንዴት ትረሸዋለሽ? ያደግሽበትን ቦታ ትልቅ ጥንካሬ የምታገኙ ህመምሽንም መቋቋም የምትችዩ እዛው አደግሽበት ቦታ ስትታከሚ ብቻ ነው ታውቂያለሽ። ግን ስለ ህመምሽ ለአንቺ በእርግጠኝነት ትልቅ እንክብካቤ እየተደረገልሽ እዛ ስትታከሚ ከህመምሽ ነጻ ትሆኛለሽ፣ ትድኛለሽ። ከሰማይ ሊሆን ይችላል ከምድር ሊሆን ይችላል። ከየትም ፈልገን እኛ ህክምናሽ እንድትከታተይና ደና እንድትሆኝ እንፈልጋለን። በቃ ደስተኛ ሆነሽ መኖር አለብሽ። የዛን ጊዜ ነው ነጻ የምትሆኙ፣ ደና የምትሆኙ፣ የምትድኙ የዛን ጊዜ ነው። ከቤተሰብሽ ርቀሽ ከእነሱ ጋር የምትተቃቀፍ የምትጫወችው ከእነሱ ርቀሽ ሳትስኪ ደስተኛ ሳትሆኝ እንዴት ትድኛለሽ? ንገሪ ደኑሽ እዚህ አንድ ቤት ውስጥ ተዘግቶብሽ በዚህ ዓለም ላይ የሚያስፈልገው ከበሽታ ለመዳን የሚያስፈልገው ነገር ፍቅርና ሰላም ብቻ ነው። ፍቅር ያስፈልግሻል። አባትሽን ሳዲክን ትወጂዋለሽ አይደለም እንዴ? እሱማ፣ ወደዋለሁ። በጣም ነው የምወደው። አክስትሽንስ እንዴት ነው እሷን ስም ማልወዳት? ከነሱ ጋር እኮ ነው ያደግኩት። ይሄን እኮ ነው የምናገረው። ዶኑሽ ታዲያ ምን ትሰሪያለሽ? አሁን እዚህ ተቀምጠሽ ምን ትሰሪያለሽ? ከዛ እኮ ትልቅ ቤተሰብ አለሽ፣ ተወዳጅ የሆኑ ቤተሰቦች ፍቅር አለ። ዛ ይኸውልሽ፣ ሶመር እኔ መሄድ አልፈልግም። ለእነሱ ሸክም ነው መሆንባቸው። እነሱ እንደሆነ ከኔ ውጭ የሆነ በጣም ብዙ ችግር አለ ብዙ አስቸጋሪ ነገሮችን እያሳለፉ እንደሆነ አውቃለሁ። ለእነሱ ተጨማሪ እኔ ሸክም መሆን የለብኝም። ምን እያልሽ ነው ያለሽው? ግን በእውነት ዶኑሽ እነሱ ቆይ ሸክም ሆኖ ብሻ አውቃሉ ለአንቺ ኧረ፣ በፍጹም ለእኔ ሸክም ሆነ አያውቁም። እና ታዲያ ለምንድን ነው አንቺ እነሱ ሸክም እሆናለሁ ብለሽ የምትናገሪው? በእውነት እንደዚህ መናገር ሽ ራሱ ያናድዳል። ቤተሰብ እኮ ነው፣ ሸክም የሚባል ነገር የለም ቤተሰብ ውስጥ። አሁን በይ ፈጠን በይ፣ ምንም ምክንያት አልፈልግም። ሻንጣሽን አዘጋጅ፣ እቃሽን አዘጋጅ፣ ከዛ በኋላ ተያይዘን እንሄዳለን። ምንም አይነት ምክንያት አልፈልግም ዶንሽ፣ ምንም ነገር እንዳትናገሪ። በቃ ጨርሻለሁ፣ ትእዛዜን አስተላልፌያለሁ። እኔን ደሞ ውድሽ ታውቂያለሽ አይደለም ዶንሽ? ስለዚህ እንዳታሳፍሪም ትጎጅኛለሽ። እኔ አንቺ ወንድም ነኝ። በመጨረሻም ይህን ተናግሮ ሶመርም ቆም እያለ እጁንም ለዶኑሽ ይዘረጋላታል። በመጨረሻም ዶኑሽ የሶመርን ሐሳብ ተቀብላ የሶመርን እጅ ትይዛለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ዶል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሉላችሁ።